በ2025 ወደ ዋይት ሀውስ የተመለሱት ትራምፕ ገና ከመባቻው ጀምሮ ከአሜሪካ ካዝና ገንዘብን ማባከን አይበጅም ያሉ ይመስላል። ለዚህም ገና በመጡበት ማለዳ እንደ ዩስአይዲ ያሉ ግብረሰናይ ድርጅቶችንና እንደ ቪዮ ያሉ ግዙፍ ተቋማትን ለመዝጋት ዝተው ነበር። ትላንት ማምሻውንም ከዋይት ሀውስ የተለቀቀው ማሳሰቢያ ይህንኑ የሚያወሳ ነበር። ሴኔቱ የቀረበለትን የገንዘብ ድጋፍ ረቂቅ ለማጽደቅ ፍላጎት ባለማሳየቱ ምክንያት ተቋማት ለመዘጋት እንደሚገደዱ የሚያስጠነቅቅ ነው መባሉ ብዙዎችን አስገርሟል። ማሳሰቢያው መዘጋቱን ጊዜ ለመተንበይ አስቸጋሪ እንደሆነ ቢያብራራም ብዙ ኤጀንሲዎች በውሳኔው እንደሚጎዱና ጥቂቶቹ ደግሞ አገልግሎታቸው እንደሚቀጥል ያመላከተ ነው። ሙሉ በሙሉ ለህዝብ ዝግ ከሆኑ ተቋማት መካከል ከዚህ ቀደም የተዘጉ ብሔራዊ ፓርኮችና ብሔራዊ ደኖችን ጨምሮ የፌዴራል መሬቶች ተጠቃሾች ናቸው። በዚህ ጊዜ ግን ብሔራዊ ፓርኮች በከፊል ክፍት ሆነው ይቆያሉ ሲልም የውስጥ ዲፓርትመንት የአደጋ ጊዜ እቅድ ምሽቱን ባጋራው ልጥፍ አመላክቷል። ሜዲኬርና ሜዲኬድ፣ ለአረጋውያንና ድሆች የማህበራዊ ጤና ፕሮግራሞች ከሚቀጥሉት ተቋማት መካከል ሲሆኑ፣ ነገር ግን የሰራተኞች ቅነሳና እጥረት ቀላል የማይባል አገልግሎት መስተጓጎልን ሊጋርጥ እንደሚችል ቅድመ ግምቱን ሰጥቷል። ሌላው የብሔራዊ ጎርፍ አደጋ ኢንሹራንስ መርሃ ግብር ከሚዘጉት መደብ ውስጥ ሲሆን የንብረት ሽያጭን ይጎዳል ነው የተባለው። የድንበር ጥበቃ፣ በሆስፒታል ውስጥ የሚደረግ ህክምና፣ የህግ አስከባሪ አካላትና የአየር ትራፊክ ቁጥጥርና ሌሎች ደግሞ የትራምፕ ጅራፍ ግርፋት ሳይነካቸው ከሚሰነብቱት ጎራዎች ናቸውም ተብሏል። ግን ደግሞ የአየር ትራፊክ ተቆጣጣሪዎች በነጻ ከመስራት ይልቅ ቤት መቆየት ሊመርጡ መቻላቸው የአገልግሎት መስተጓጎሎች በስፋት ሊገጥም እንዲችል ያደርገዋል ነው የተባለው። ስለዚህ ጉዳይ ገለልተኛ ሀሳባቸውን ያጋሩት የሀገር ውስጥ ደህንነትን የሚመሩት ክሪስቲ ኖም የህግ አስከባሪ መኮንኖች በመንግስት ተቋማት መዘጋት ውስጥ ሆነው ራሳቸውን ይከውናሉ ሲሉ በኤክስ ገጻቸው የራሳቸውን ሀሳብ አስፍረዋል። ቀጥለውም እንዲህ አሉ። ከ150,000 በላይ መኮንኖችና ወደ 50,000 የሚጠጉ የሰራዊቱ አባላት በመከላከያው ግንባር ሀገራችንን ያለ ክፍያ እንድንጠብቅ እያስ ያስገደደ ነው በማለት ለዚህ ውሳኔ ያበቁት ያሉትን ዲሞክራቶችን ተጠያቂ አድርገዋል። ያም ሆነ ይህ ግን በሪፐብሊካኑ አለቃ ትራምፕ ቁጥጥር ስር የሚገኘው የአሜሪካ ሴኔት ባለፈው ውይይት ላይ የነበረውን የመንግስት ወጪ ህግ ትላንት ማጽደቅ ቢሳነውም ተቋማቱን ከመዘጋት ሳይታደግ የቀረው ሆኗል። ሪፐብሊካኖች የመንግስትን የገንዘብ ድጋፍ ለማራዘም ረቂቅ ህግን ለማጽደቅ እየገፉ ነበር ቢባልም፣ ሀቁ ግን በሴኔት ውስጥ 53 መቀመጫዎች ብቻ ያላቸው መሆኑን እንደዚህ አይነቱን ረቂቅ ለማጽደቅ ስልሳ ድምፅ በማስፈለጉ ላይሳካ እንደሚችል የሚችል ከአሁኑ ግምቶች እየተስተጋቡ ነው። ይህ ማለትም የገንዘብ ድጋፉን ለማጽደቅ የዲሞክራቶች ድጋፍ የግድ ያስፈልጋቸዋል እንደማለት ነው። ደግሞም ሌላ ዲሞክራቶች ያንን ማድረግ አልፈለጉም ነበር። የአሜሪካ ፌዴራል መንግስት ተቋማት መዘጋት ሲጀምሩ የሁለቱም ፓርቲ አባላት አንዱ በሌላው ላይ ጥፋተኛ ለመባባል ጣታቸውን እየተቀሳሰሩም ነው። የዲሞክራቱ ኮንግረስማን ቢል ፎስተር ምክር ቤቱን እንዲህ አሉ። ሴኔቱና ዋይት ሀውስን የተቆጣጠሩ በመሆናቸው ሪፐብሊካኖች ለመዘጋት ኃላፊነቱን እንደሚወስዱ የሚያመላክት መግለጫም እንዲያወት ሪፐብሊካኖች ወደ ጠረጴዛው ካልመጡ በስተቀር በመላ አገሪቱ ያሉ ቤተሰቦች ዋጋ መክፈላቸውን ይቀጥላሉ ይላሉ። በጣም ብስጭት ውስጥ ነኝ ያሉት ተወካይ ጆ ሞሬሌ ደግሞ የተቋማቱ መዘጋት ጨካኝና ብቃት የሌለው አለፍ ሲልም ድፍረት የተሞላበት አስተዳደር ቀጥተኛ ውጤት ነውም ብለዋል። ሌላ በኩል ደግሞ የተወካዮች ምክር ቤት የሪፐብሊካኑ ኮንፈረንስ በካፒታል ህንፃ ውስጥ መብራቶች ሲበሩ የሚያሳይ ቪዲዮ በኤክስ ገጹ ሲያጋራ ዲሞክራቶች ህገ ወጥ የውጭ ዜጎችን በማስቀደምና በሂደቱ ታታሪ አሜሪካውያንን እየጎዱ ነው ሲል አስነብቧል። ተወካይ የሆኑት ዳስቲ ጆንሰን የተቋማቱ መዘጋት የሞኝነት ውጤት ነው በማለት ዲሞክራቶች ይህንን በማድረጋቸውም የአሜሪካውያንን ሰራተኞች ደመወዝ በማገት ህይወታቸውን አደጋ ላይ ጥለዋለም ሲሉ ነቅፈውታል። እውነታው ግን በመቶ ሺዎች የሚቆጠሩ ሰራተኞች ከደመወዝ ውጭ ሊያደርግ ነው ያለው። የተቋማቱ መዘጋት እውነት ሆኖ በግለሰቦች ተገልጧል። ይህ የአሜሪካ የበጀት ትርምስ በዚህ ከቀጠለ ምን ይዞ የሚመጣ ይሆን የሚለውን ደግሞ በቀጣይ እንመለከተዋለን።